ሰላም ጤና ይስጥልኝ። እንደምን ዋላችሁ? ዜና እናሰማለን። በቅድሚያም እንኳን ለግሸን ቅድስት ድንግል ማርያም ዓመታዊ በዓል በሰላም አደረሳችሁ። በሰሜን ሸዋ ምንጃር ሸንኮራ ወረዳ አራርቲ ማርያም ረብረብ እንጨት ተደርምሶ ከሀያ በላይ ሰዎች ሞቱ። በሰሜን ሸዋ ምንጃር ሸንኮራ ወረዳ አራርቲ ማርያም በግንባታ የተረበረበ እንጨት ተደርምሶ ከ20 በላይ ሰዎች ህይወት ማለፉን ቢቢሲን ጨምሮ የተለያዩ ሚዲያዎች ዘገቡ። ዛሬ መስከረም 21 2018 የቅድስት ድንግል ማርያም ዓመታዊ ክብረ በዓል ለማክበር በስፍራው የተገኙ ምእመን የተሰራ ያለውን ቤተ ክርስቲያን እየጎበኙ ባለበት ሰዓት ነው እንጨቱ በመደርመሱ በሰዎች ላይ ጉዳት የደረሰው። በአሜሪካ የሚደገፈውና ጋዛ ውስጥ ሰላም ለማስፈን ያለመው ባለ 20 ነጥብ የሰላም ሀሳብ ከሁለቱም ወገኖች ጥንቃቄ የተሞላበት ምላሽ ነው ያስተናገደው። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ቅዱን የተቀበሉ ቅድመ ሁኔታዎችን አስቀምጠው ነው። እነዚህ ቅድመ ሁኔታዎች ደግሞ የእስራኤልን መከላከያ ሰራዊት በጋዛ ጠንካራ የደህንነትና የጸጥታ ማስከበር ተልእኮውን የሚቀጥል ከሆነና የፍልስጤም አስተዳደር የሉዓላዊነት ሀገረ መንግስት እውቅና የሚሰጥ ማንኛውም ቅድመ ሁኔታ ሆነ አንቀጹ የስምምነቱ አካል መሆን አለመቻሉ ነው። 50 ሺህ ናይጄሪያውያን በጽንፈኞች ተገደሉ። ወጣት ብሩክ ኦዳ ከስር ተፈታ። ወጣቱ የታሰረው ስለ አድኖ በቀደደችው ሴት ቤት ውስጥ ያለ ፈቃድ ገብታል በሚል ነበር። የግሸን ደብረ ከርቤ ማርያም በዓል በታላቅ ድምቀት እየተከበረ ነው። በበዓሉ ላይ ብፁዕ አቡነ መቃርዮስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል መምህርና አባ ላይኩን ወንዲፍረው ፍረው የደቡብ ወሎ ሀገረ ስብከት ዋና ስራ አስኪያጅም መምህር አባ ብስራተ ገብርኤልና በርካታ ምዕመናን ተገኝተዋል። አባት አገር ኢትዮጵያ ወይስ እናት ሀገር ኢትዮጵያ ይለናል ግሩም አረዳም። ኢትዮጵያን ስንጠራት እናት ሀገራችን እንላታለን። ይህ አገላለጽ የጥንታዊ ምድር ለጋስነት፣ ደግነት በህዝቦቿ ያላትን። ሆኖም የኢትዮጵያን ጥንታዊ ስም ስናነሳ ከታሪክ ማህደር ውስጥ የሚጎመራው እውነተው ከዚህም በላይ ነው። የኢትዮጵያ ስም የአባትነት ማንነትን የሚያንጸባርቁ የስልጣኔ ምሰሶዎችን የጀግንነት ታሪኮችና የሰው ልጅ መገኛነትን ያዘለ አባታዊ የመጠሪያ ሀሳቤ እንዳለ ብንረዳ መልካም ነው፣ ይለናል ግሩም። የሰው ዘር ታሪክ የሚጀምረው ካዳም ነው። ኢትዮጵያ ደግሞ የሰው ልጆች መገኛ ሀገር ነች። ጊዮን አባይ ወንዝ አካባቢ የሰው ልጅ መነሻ ስፍራ መሆኑ ኢትዮጵያ የሰው ዘር መገኛ መሆኗን ያመላክታል። ደረቁ በረሃ ድንገት በአበቦች ተሸፈነ። ሳይታሰብ የጣለው ዝናብ የቺሊ በረሃ የአበባ ስጋጃ ለብሷል። ቢቢሲ እንደዘገበው ደረቁ በረሃ ድንገት በአበባ የተሸፈነው ድንገት የጣለው ዝናብ አፈር ውስጥ ተቀብረው የኖሩ ዛፎች እንዲበቅሉና አበባ እንዲያብቡ በማድረጉ ነው ተብሏል። ትራምፕ የአሜሪካ ከተሞች ወታደራዊ ማሰልጠኛ መሆን አለባቸው ሲሉ ለጄኔራሎቻቸው ተናገሩ። ከዓለም ለተሰበሰቡ በመቶዎች የሚቆጠሩ የአገሪቱ ጦር መሪዎች ባልተለመደ ሁኔታ ተቃውሞና አለመረጋጋት እንደ ከውስጥ ያለ ጠላት ናቸው ሲሉም ተናግረዋል። በመጨረሻም የህሊና ደሳለኝን ግጥም ጋብዣችሁ የዛሬ ዜናዎችን ጨርሳለሁ። አልችለው የለ እንጂ የልባም ትከሻ ከውርደቱ ደጃፍ ነውሩ ማምለጥ ቢሻ ገርፎ ማሳመን ነው የፈሪ ሰው በትር የሽንታም ሰው ጋሻ እንመን ግድ የለም ፍትህ አይታለም ሃቁን እየሸሹ የጠፋው እንዲገኝ እስኪ መጀመሪያ ይፈተሽ ፈታሹ አቀርቅራት አዝግም ትጎናብስ እንጂ መሄድ እስኪያደላት ሰብረስ ታበቃ ምርኩዝ አንቺ ብለ ደርሰ አትደልላት በእኔ ብቻ በሽታ ጥበት እየቀጣን በእናታችን ርስ በአባታችን መሬት መደገፊያ እያጣን ቁልቁል እያሰቡ ምንድነው ከፍታ? መብት እየነጠቁ ምንድነው ግዴታ? እስከ መቼ ተረት? ግድ የለም ይነጋል። መንገድ እየቀሙ ምርኩዝ ምን ያደርጋል? አንተ እንዲሁ ልማድህ አለስልሶ መግደል አላስቆ መገፍ አንተ እንደው ልማድህ አለስልሶ መግደል አሳስቆ መግፋት ካብኩ እያሉ ማቅለል ሳምኩ እያሉ መጥፋት የበደል ላይ ጀግና ሬሳ ላይ መዛት መዋረድን ሽሽት ያሽቃባጫፍ መግዛት እየሸሹ ትግል እየሮጡ ዛቻ በጉንዳን ልቦና የነብር ዘመቻ የበላ እየሰራ የቀማ ቢገፋው የሳተ እያረመ ያጠፋ ቢገፋው ያጠፋ ቢገርፋው ጀግና ልማዱ ነው፣ ባሪያ ሆኖ ታሽቶ ንጉሥ ሆኖ መግዛት፣ እያነሰ ገዝፎ እየሞተ መብዛት። ያ ሽንታም ላመሉ በሬሳ ይፎክራል። ከፈሪ ገዳይ ድል የጀግና ሞት ያምራል። ይልቅ በእኔ ልቅደም ትርክት የዘር ደው ያጥቃን፣ ከጎጥ ቀንበር ፍተን ፍቱን ጠበሙ ሞት ይብቃን። የጸዳይ ወይም ሆኖ የሐቅ እንባ ቢያጥ ቢጥም በድሎ መጀገን ጀብድኖ ቢረግጥም የትግላችን ልኩ ያ ሳር ደም ቢያስምጥም በሰፋ ሀገር፣ ጠበን ኢትዮጵያን አንሰጥም ትላለች ሊና። ክብሯትና ክብሯን የቻናል የቤተሰቦች ዜናዎቻችንን እና ግጥሙ ይህን ይመስል ነበረ። በነገራችን ላይ በግሸን ከርቤን ቅድስት ድንግል ማርያም ክብረ ባልን ለማክበር ሄደው ምንጃር ሸንኮራ ወረዳ አራቲ ማርያም በረበረብ እንጨት ምክንያት ህይወታቸውን ያጡ ከሀያ በላይ ሰዎች በጣም ልብን ያደማል፣ ልብንም ይሰብርሃል። ብዙ ጊዜ በዚህ ሀገር የሰው ህይወት እንደ ምንም አይቆጠርም፣ እንደ ምንም አይቆጠርም። በየጊዜው በመኪና አደጋ በየቀኑ ብዙዎች ህይወታቸው ይቀጠፋል፣ ወጥተው ይቀራሉ። እግዚአብሔር በእውነት ከዚህ ሰውረን። እኛ ለምንድን ነው በዚህ ልክ እንዝላል የሆን ነው የሚለው ጥያቄ ውስጤን? ይጠዘጠዘኛል ማለት ለምሳሌ ረብረብ ላይ እንዴት አይጠናም? ይሄ መሸከም አይችልም የሚል አንድ እንኳ የሚያውቅ ሰው የለም። ለምንስ ነው ጥንቃቄም አይደረገው? እና እግዚአብሔር አምላክ የሞቱትን በደጋጎች ስፍራ ያስቀምጥልን፣ በና አብርሃም ቦታ ያስቀምጥልን። ያዘኑ የተከዙ ቤተሰቦቻቸውን ደግሞ ቅድስት ድንግል ማርያም፣ ጌታ መድኃኔ ዓለም ኢየሱስ ክርስቶስ መጽናናትን ይስጥልን። የዛሬው ፕሮግራሜን በዚያ ያበቃው። ክብሯትና ክብሯን ቻናሌን ላይክ ሼር በማድረግ ሌሎች እንዲደሱ ብታደርጉ መልካም ነው እላለሁ። አመሰግናለሁ።